ቡና መጠጣት የደም ግፊታችን ላይ ያለው ተጽዕኖ ምንድን ነው? ይጨምረዋል? ወይስ ምንም ተጽዕኖ የለውም? መልሱ እንግዲህ እንደ ሁኔታው ነው የሚሆነው። ምክንያቱም በቀን ውስጥ ከአንድ እስከ ሶስት ሲኒ ብቻ ቡና መጠጣት የደም ግፊታችን ላይ ብዙም ተጽዕኖ ላይፈጥል ይችላል፣ ላይጨምረው ይችላል። በተለይም ደግሞ ረጅም ጊዜ ቡና የመጠጣት ልምድ ያላቸው ሰዎች ላይ። ምክንያቱም ብዙ ጊዜ ወይም ረጅም ጊዜ ቡና የመጠጣት ልምድ ያለው ሰው ሰውነቱ ለካፊን ቶለራንስ ዲቨሎፕ ያደርጋል። ያ ማለት ነው ሰውነቱ የካፊንን ተጽዕኖ የመቋቋም ሬዚስት የማድረግ አቅም ይፈጥራል። ስለዚህ ከአንድ እስከ ሶስት ሲኒ ብቻ ያህል ቡና መጠጣት ብዙም የደም ግፊታችን ላይ ለውጥ ላይ ያመጣ ይችላል። ነገር ግን በአንዳንድ ሁኔታዎች የደም ግፊት ቡና መጠጣት የደም ግፊታችንን ሊጨምር ይችላል። ምንድናቸው ሁኔታዎቹ? ቡና መጠጣት የደም ግፊታችን የሚጨምሩበት ሁኔታዎች ምንድናቸው? አንደኛ አምሽቶ ቡና መጠጣት ወይም ደግሞ ወደ መኝታ ሰዓት አካባቢ ቡና መጠጣት በተዘዋዋሪ መንገድ የደም ግፊትን ሊጨምር ይችላል። ምክንያቱም እንደምታውቁት አምሽቶ ቡና መጠጣት የምንድነው እንቅልፍ ማጣት ሊያስከስትብን ይችላል፣ ሊፈጥርብን ይችላል። እንቅልፍ ማጣት ደግሞ ሰውነታችን ስትረስ አውት እንዲያረግ ያረገዋል፣ ሰውነታችን እንዲጨናነቅ ያረጋል። ሰውነታችን ስትረስ አውት ሲሆን ደግሞ አንዱ ምክንያት ነው ለደም ግፊት መጨመር ማለት ነው። ምክንያቱም ስትረስ አንዱ ፋክተር አንዱ ምክንያት ስለሆነ ማለት ነው። ሁለተኛ ብዙ ቡና መጠጣት በቀን ውስጥ አራት ሲኒና ከዛ በላይ የሆነ ቡና መጠጣት በደማችን ውስጥ ብዙ ካፊን ሲከማች የደም ግፊታችን ለተወሰነ ሰዓትም ቢሆን ሊጨምረው ይችላል። ለሰላሳ ደቂቃ ለሁለት ሰዓታት ያህል የደም ግፊታችን ከፍ እንዲል ሊያደርገው ይችላል። በምን ዘዴ ነው? ሜካኒዝሙ ምንድን ነው? የደም ግፊታችን ከፍ የሚለው ካፊን ሰውነታችን ላይ ሲከማች በሁለት መንገድ፣ አንደኛ አዶኖሳይን የሚባል ሞለኪውል፣ በጣም ጠቃሚ የሆነ ሞለኪውል ለሰውነታችን ማለት ነው፣ የሱ ስራ እንዲስተጓጎል ያረጋል። ካፊን የአዶኖሳይን ብሎክ መሆን ይፈጥራል፣ ወይም አዶኖሳይን ስራው እንዳይሰራ ያስተጓጉለዋል። ካፊን አዶኖሳይን ስራው ምን ነበረ? የደም ግፊትን ሪላክስ እንዲያረግና ነበር የደም ስርን እንዲሰፋ ቫዞ ዳይሌሽን በዚያ ምክንያት ደም በቀላሉ የመዘዋወር ሰውነታችን ሪላክስ እንዲያደርግ የሚያደርግ ሞለኪውል ነበረ። ስለዚህ ካፊን ሲበዛ አዶኖሳይን ብሎክ የሚሆን ከሆነ የደም ስራችን አይሰፋም፣ ደም በቀላሉ አይዘዋወርም፣ የደም ግፊት ይጨምራል ማለት ነው። ሁለተኛ ካፊን አድሬናሊን የሚባል ሆርሞን እንዲጨምር ያደርጋል። አድሬናሊን ደግሞ ምን ምንድን ነው? የረሽ ሆርሞን ነው። ረሽ ማለት የፋይት ኦር ፍላይት ሆርሞን ነው። ሰውነታችን ትግል ላይ እንዳለ እንዲሰማው ሩጫ ላይ እንዳለ የሆነ ስጋት ላይ አደጋ ጊዜ ውስጥ እንዳለ እንዲሰማው ያደርጋል ያ ማለት የልብ ምታችን ይጨምራል ብዙ ደም ይመረታል ማለት ነው በዛ ምክንያት የደም ግፊት ይጨምራል ምን አይነት ሰዎች ላይ ነው በተለይ አንዳንድ ሰዎች ትንሽም ቡና ጠጥተው ላይ አንድ ሲኒም ቡና ጠጥተው ራሱ በቀላሉ ልባቸው በቃ መርገብገብ በቃ የሆነ ስጋት ውስጥ መሆን መቅበጥበጥ ረፍት ማጣት እንደዚህ አይነት ምልክት ስሜት የሚሰማቸው ሰዎች ይኖራሉ። ምን አይነት ሰዎች ናቸው? አንድ ሲኒም ቡና ትንሹም ነገር እንኳን ቀምሰው እንደዚህ የሚያደርጋቸው ብለን ስናይ ደግሞ ሰውነታቸው በተፈጥሮ ቡናን ሜታቦላይዝ የማድረግ አቅሙ ስሎው ለሆነ ሰዎች ስለው ካፊን ሜታቦሊዝም ያላቸው ሰዎች ያ ማለት ምን ማለት ነው? ሰውነታቸው ካፊን ከደማቸው አጣርቶ የማስወገድ ፍጥነቱ በጣም ቀዝቃዛ ከሆነ ሰውነታቸው ላይ ካፊን ለረጅም ሰዓት ይቆያል። ቅድም በነገርኳችሁ መሰረት ካፊን ደግሞ የደም ግፊት የመጨመር እድል አለው ማለት ነው። ይሄ ተፈጥሯዊ ጄኔቲክ የሆነ ነገር ነው፣ ስለ ሜታቦሊዝም የምንለው ነገር ማለት ነው። ስለዚህ ካፊን የደም ግፊታችንን ሊጨምረው ይችላል ማለት ነው፣ ቡና ውስጥ ያለው ካፊን። ቡና ግን እንዳጠቃላይ ጥቅሞች አሉት። ፖሊፊኖል የሚባል የሆነ ንጥረ ነገር አለው። በጣም ጠቃሚ ለልባችን ጠቃሚ የሆነ ነገር ነው። አንቲ ኦክሲዳንት ነው። ሌሎችም ነገሮች አሉት። አንድ የሆነ አሲድ አለው። እሱም ለሰውነታችን ጠቃሚ ነገር ነው። እንዳጠቃላይ ቡና ጠቃሚም ነገር ሊሆን ይችላል። ነገር ግን በአንዳንድ ሰዎች ግን የተለየ አይነት የደም ግፊት ለተወሰነ ሰዓትም ቢሆን ይነው። ቅድም እንዳልኳችሁ ጂተሪ የመሆን ሬስትለስ የመሆን አይነት ነገር ሊፈጥር ይችላል። ደግሞ ያ ደግሞ ስጋት ሊፈጥር ይችላል እና የእንደዚህ አይነት ምልክት የሚሰጣችሁ ሰዎች ካላችሁ ሬስትለስ የሚያረጋችሁ የተለየ ፊሊንግ የሚሰጣችሁ ሰዎች ካላችሁ ግን ከዶክተራችሁ ጋር ብትማከሩ መልካም ነው እላለሁ ማለት ነው። ስለዚህ ቡና ጠጡም አትጠጡም የሚለው ነገር እኔ ያለሁ ወስነው፣ ከዶክተራችሁ ጋር ተነጋግራችሁ ወስኑ። ነገር ግን ቡና የደም ግፊትን ሊጨምረውም ላይጨምረውም ይችላል ማለት ነው። አመሰግናለሁ። ከዚያ በፊት ግን የዩቲዩብ ቻናሌን ሰብስክራይብ ብታረጉ የዩቲዩብ ቻናሌን እንድታሳድጉልኝ የጠየቅኳችሁ ነበርና እሱ በማድረግ ብትተባበሩኝ። ይህም ቪዲዮ ከወደዳችሁት ሼር አድርጉት ለሌሎች ሰዎች። ኮመንታችሁ ቢረባም ባይረባም አይ ዶንት ማይንድ ይት። ችግር የለም ደስ ያላችሁን ነገር መጻፍ ትችላላችሁ። ግን ዋናው ትልቁ ነገር ከቪዲዮዎቹ ጋር ኢንተራክት ማድረጋችሁ ነው። ከምንም በላይ ግን እንድታግዙ የሚፈልገው ነገር የዩቲዩብ ቻናሌን ማሳደግ ብትችሉ ደስ ይለኛል።